እናካቹ አምላኪ ጥቅሱን አምላክ ነው ማለት ራሱ ስድብ ነው ገባህ አንድ አምላክ ያለውን አካል አምላክ ነው ማለት ጥቅሱን ተናገር ጥቅሱን ተናገር ምን ላይ ምን ላይ መጽሐፍ ቅዱስ ላይ አምላካችሁ የሙሐመድ መንፈስ ከባድ ነው። የሙሐመድ መንፈስ ሲጠናወታችሁ እንደዚህ ነው። አስቀድሞ ምን አለመሰላችሁ ወደ አባቱ ጸሎት ያደርጋል እያለ ነበረ ቀደም። ከዛ ወደ አባቱ ነው ጸሎት የሚያደርገዋል እና መልሶ ደግሞ ምን አለ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሚለውን ነገር አያውቀውም አለ ኢማጂን አብ ወልድ መንፈስ ቅዱስ የሚልን ነገር አያውቅም አለችን ልመታበት ስላሰብኩ ነው አብ ማለት ምን ማለት እንደሆነ አልገባውም አስቀድሞ አባቱ ብሎ እንደገና ደግሞ አብ ወልድ መንፈስ ቅዱስን አያውቅም አለ ወልድ ማለት ምን ማለት እንደሆነ አያውቅም ወልድ ማለት ምን ማለት ራሱ እንደሆነ አያውቅም ማለት ነው። ወልድ አብ ማለት አባቱ ማለት እንደሆነ አያቅም። አስቀድሞ የጠቀሰውን ጥቅስ መልሶ ራሱን በዜሮ አጣፋው ማለት ነው። እና ተረጋጋና ሙስሊም የሆነበትን ኢሳ የሚባል አካል ሐዋርያቶች እንዳሉት ስለሚናገር ሱራ 61 ላይ ቁጥር 14 ላይ እነኛ ሐዋርያቶቹ እስልምናን እንዴት እንደሰበኩ የት እንደሰበኩ ብነገረኝ ደስ ይለኛል። ከዛ ጥያቄ ይቀበላል። እምነቱ ምንድን ምንድነው? አንተ መጀመሪያ አስረዳ። ኢየሱስ እምነቱ ምን ነበር? ኦኬ ማለት ነው ማይክያዝ እሺ። ኢየሱስ ክርስቶስ የሚታመን አምላክ እንጂ የሆነ የሚያምን አምላክ አይደለም። ሜቢ አላህ የሆነ አምላክ ይጸልይ ነበር በአዳም እንደዛ ከሆነ አምላክ ይወያለ ለምን ይጸልያል? ለምን ይማጸናል? ስለዚህ አንተ ከመጽሐፍ ውጭ ነህ ማለት ነው። እሺ የቱ ጋር ነው የጸለየው? ታውቀዋለህ ክፍሉን ኢንታልክ ኢየሱስ ካልጸለየ ስለዚህ አሁን ከመጣቁ ድፉት ነው ታቋ ማለት ነው። ለምን እንጋጫለኝ? እኛ ምን እናምናለን? ለመስለ እሺ፣ አዳምጥ ወንድማችን አዳምጥ፣ አዳምጥሽ ማይክስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ከሆነ ደግሞ ፍጹም ሰው ፍጹም አምላክ ፍጹም አምላክ ፍጹም ሰው ብለን ነው ምናምነው። ፍጹም ሰው ነው ስንል ለእኛ ቤዛ ሊሆነን እንደመጣ ሁሉ እሱን እናምናለን። ሊያገለግለን ነው የመጣው እንድናገለግለው ሳይሆን የመጣው ሊያገለግለን ነው። ጸሎት ማድረግ ምንድን ነው የሚለውም መተርጎም አለበት ወንድማችን፣ ሙስሊሙ ጸሎት ራሱ መተርጎም አለበት። ጸሎት ማለት እኔ እናንተ እንደምታስበው ማለት ብቻ አይደለም ጸሎት ማለት ንግግር ማለት ነው። ስለዚህ ወልድ ከአባቱ ጋር ይነጋገራል። ወልድ ከአባቱ ጋር ምን ያደርጋል? ይነጋገራል። ኢየሱስ ከአባቱ ጋር ይነጋገራል። ስለዚህ ለምን ጸሎት አደረገ ሲባል አንድም ክርስቶስ የመጣው ለእኛ ምሳሌ ሊሆነን ነው። ምሳሌ ሊሆነን ሊያስተምረን ጸሎት ማድረግ እንዳለብን ሊያሳየን ጸሎት አደረገ። ወደ አባቱ ጸለየ ለምን መጸለይ አለባችሁ ብሎ ሊያስተምረን ልንማር ጸሎት አደረገ። ምንድን ነው እና እሱ በስጋ የተገለጠ አምላክ ነውና፣ በስጋ የተገለጠ አምላክ እንደመሆኑ ለእኛ ምሳሌ ሊሆነን። ማስረጃ ሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 16ን ክፈትልኝ። እሱ ምሳሌ ሊሆነን እንደመጣ መጽሐፍ ስለሚነግረን ማለት ነው። ክፈትልን። ክርስቲያን በስጋ ተገልጭ የሚል በእውነት አንዲም ኢየሱስ አልተናገረም። አዳም አዳም በስጋ እንደተገለጠ አሳያለሁ። ችግር የለውም። እሺ 13 14 አካባቢ ይመስለኛል። አንዴ ክፈትልኝ ዮሐንስ። ምሳሌ ለኛ ሊሆነን እንደመጣ እሱ የሚያደርጋቸው ነገሮች ለኛ ምንድናቸው? አሪያና ምሳሌ ናቸው። አንድም ቤዛነት እንዳለ ሆኖ ቤዛነቱ። በደም ያገኘነው ድህነት ቤዛነት እንደሆነ ሁሉ ያደረጋቸው ነገሮች ደግሞ እኛ ምሳሌና አርአያ ናቸው። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ክርስቶስ እንዳደረገው እኛ እንድናደርግ ምን ሰጥቶናል? ምሳሌ ሰጥቶናል። ቁጥር 15 ያለው ላይ ማለት ነው። ስለዚህ ክርስቶስ ለእኛ ምሳሌ ሊሆነን ነው የመጣው። ለምሳሌ ማቴዎስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር አንድ ላይ ቀደም ተመልክተናል። ወደ አባቱ ጸሎት ሲያደርግ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 18 ምናምን አካባቢ ላይ ጸሎት ሲያደርግ አለ። አዳምጥ፣ አዳምጥ ሰውዬ፣ ፕሊስ አዳምጥ፣ አዳምጥ። መልካም ትሉኛላችሁ አትሉኝም? አይደለም አሁን ተረጋግተህ አዳምጥ። ስለዚህ ክርስቶስ የመጣው አንድም ምሳሌ ሊሆነን ነው። ምሳሌ ሊሆነን ከሆነ ደግሞ ይህንን አስተምሮናል። ጸሎት ደግሞ ምንድነው? እሱ አብ ከወልድ ጋር የሚነጋገርበት ወልድ ከአብ ጋርም የሚነጋገርበት ነው። አምላክ ብሎታል። አዎ አምላክ ብሎታል። አንዴ ክፈትልኝ ክፍሉን። ኦኬ ይህንኛው ቅድም ያየነው ነው። ይህንኛው ላይ እንሂድበት። እሺ ቁጥር አንድ ላይ ጸሎት ስለማድረግ ቁጥር አንድ ላይ መልሰው። እሺ ኢየሱስ ይህንን ተናግሮ ወደ ሰማይኖቹን አነሳና እንዲህ አላባቶች ሰዓቱ ደርሷል። ልጅ ያከብረ ዘንድ በስጋም ላይ ሁሉ ስልጣን እንደሰጠኸው ለሰጠ ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው። ይህ ንግግር ነው። አብ ከአባቱ ጋር የሚነጋገረው በምን ላይ? በስጋ ላይ ስልጣን እንደሰጠው እሱ። ሞሮፍ የፈለጋት ማቴዎስ ዮሐንስ ወንጌል ምዕራፍ ሀያ ያለችዋን ይመስለኛል። አንድ መልስልኝ፣ ሀያ ላይ ያለውን አድርግልኝ። ሞሮፍ ብዛ የሚጠቅሱት እሱን ስለሆነ ይህንን ጥቅስ ስትጠቅሱ እስልምናን በዜሮ ታባዙታላችሁ ወንድማችን ሙስሊሙ ይህንን ጥቅስ ስትጠቅሱ በዜሮ ታባዙታላችሁ። ምክንያቱም ዮሐንስ ምዕራፍ ሀያ ከመድረሱ በፊት ከምዕራፍ አንድ ጀምሮ ስለ ጌታ አምላክነት እየነገረን መጥቶ ነው ምዕራፍ ሀያ ያደረሰው። ሌትስ ሴይ ፎር ሴክ ኦፍ አርጉመንት እንስማማና ምዕራፍ ሀያን ብቻ እንመልከት እስኪ ኢየሱስ ገና ወደ አባቴ አላረግኩም ያለው መቼ ነው? ይህንንስ የተናገረው መቼ ነው ካልን ከትንሣኤ በኋላ ነው አደለ። አንሳ ማይክን ሞቶ ከተነሳ በኋላ ነው አለ ወንድማችን ማይክን አንሳ ሙስሊሙ መቼም ይህን ክፍል ስትጠቅስ አንብበህ ነው ማይክን አንሳ ይህንን የተናገረው ክርስቶስ ሞቶ ከተነሳ በኋላ ነው ወይስ ሳይሰቀል ገና ነው ማይክን አንሳ። ከተሰቀለ በኋላ ነው ይህንን የተናገረው ክርስቶስ ከመሰቀሉ በፊት ነው ከተሰቀለ በኋላ ስለምን? መሰቀል ነው የምታወራው? ይህን ክፍል የተናገረው መቼ ነው? ጥቅስ ነው አይደለም? መጽሐፍ ቅዱስን ጎበዝ ይሄ የሚለው ምንድነው? ኢየሱስም ገና ወደ አባቴ አላረገውም እና አትንኪኝ። አልጠየኩህም አልጠየኩህም አልጠየኩህም አልጠየኩህም አንብበይልኝ ብዬ አልጠየኩህም። ይሄን መቼን የተናገረው ስለማድረግ ነው የሚያወራው? መልካም ከትንሣኤ በፊት